ሰላም እንዴት ውላችኋል? ተመልካቾቻችን፣ ከሰዓቱ ከዜና ኢትዮጵያ የቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። መንግስት ኢትዮጵያ የአፍሪካ ተመራጭ የኢንሹራንስ ገበያ እንድትሆን ይሰራል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነት ተናገሩ። ምክትል ጠቅላይ ሚኒስትሩ አምሳ አንደኛውን የአፍሪካ ኢንሹራንስ ድርጅት ዓመታዊ ጉባኤን በይፋ አስጀምረዋል። ጉባኤው የአፍሪካ ሀገራት የእዳ ጫናን በኢንሹራንስ ኩባንያዎች የሚፈጥረውን ተጽዕኖን ጨምሮም በአፍሪካ የኢንሹራንስ እድገትና ተያያዥ ጉዳዮች ላይ ይመክራል። ተመልካቾች እዚህ ጉዳይ ላይ እንቆያለን። ጉባኤውን እየተከታተለ የሚገኘው ባልደረባችን አሸናፊ እንዳለ ተጨማሪ መረጃዎችን ያደርሰናል። አሸናፊ፣ እንዴት ውለሃል? ምክትል ጠቅላይ ሚኒስትሩ ከኢትዮጵያ ተሞክሮና ስራዎች አንጻር በመድረኩ ላይ ምን አነሱ የሚለውን መረጃዎችን አደርሰን። አመሰግናለው ኢትዮጵያ እንግዲህ የአፍሪካ የኢንሹራንስ ድርጅት ጉባኤን የማካሄድ ማካሄድ ልምድ አላት ማለት እንችላለን። ምክንያቱም ይህ ሃምሳ አንደኛው የአፍሪካ የኢንሹራንስ ድርጅትን ጉባኤ ስታካሄድ ለሶስተኛ ጊዜው ነው። አሁን ላይ በሃምሳ አንደኛው ነው እየተከናወነ የሚገኘው። በዋነኛነት እንግዲህ የዘንድሮው ጉባኤ ትኩረቱን ያደረገው ቀደም ሲል በጥቂቱ እንደተነሳው የአፍሪካ ሀገራት የዳ ጫና በኢንሹራንስ ዘርፉ ላይ ምን አይነት ተጽዕኖ እያሳደረ ነው፣ እንዲሁም ደግሞ ለአፍሪካ የኢንሹራንስ እድገት ምን ሊከናወን ይገባል የሚለው ላይ ነው ትልቅ ትኩረት ሰጥቶ የሚመክረው እንግዲህ በሚቀጥሉት ሶስት ቀናት አጠቃላይ ጉባኤውን በሚያከናውንበት ወቅት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህንን ጉባኤ በይፋ ባስጀመሩበት ወቅት የተናገሩት ዋነኛውም ነገር የአፍሪካ ሀገራት በእዳ ጫና እየተፈተኑ ነው። ይህ የእዳ ጫና ደግሞ ለኢንሹራንስ ዘርፉ ቀላል የሚባል ችግርን እየፈጠረ አይደለም። አጠቃላይ ኢንቨስትመንት እንዳይስፋፋ ከማድረግ አንስቶ የኢኮኖሚ አለመረጋጋትን ጭምር እንዲፈጥር የሚያደርግ ትልቅ ችግር መሆኑንና እዚህ ላይ የሀገራት በጋራ በትብብር መስራት እንዳለባቸው አንስተዋል። ኢትዮጵያ በተለይ ከቅርብ ዓመታት ወዲህ ባደረገችው የአገር በቀል የኢኮኖሚ ማሻሻያ የተለያዩ ውጤታማ ስራዎችን እየሰራች መሆኑን ይህም ደግሞ ኢንቨስትመንት እንዲነቃቃ የግሉ ዘርፍም የተለያዩ ስራዎችን እንዲያበረክትና ውጤታማ የሆነ ስራን እንዲሰራ እያደረገ ስለመሆኑ አንስተዋል። አጠቃላይ የሚሰራው ስራ በተለይ ጠንካራ የሆነ ኢንቨስትመንትን እንዲሁም ደግሞ የፋይናንስ ዘርፍን መፍጠር ላይ አላማ ያደረገ በመሆኑና ይህንንም ውጤት እያመጣ ስለመሆኑ አስተዋል። የፋይናንስ ዘርፉን ውጤታማነት ስናነሳ ደግሞ የኢንሹራንስ ድርጅቶች ቁመናም እንዲሁ አብሮ የሚነሳ ነው። ስለዚህ እነሱም ላይ ትኩረት ተደርጎ እየተሰራና ቀደም ሲል የነበረውን እንደ አህጉር ያለውን ችግር በመቅረፍ ረገድ ግን ልዩ ትኩረት ሰጥቶ ሊሰራ እንደሚገባ ነው ያነሱት። ስለዚህ እነዚህን ስራዎች ለመስራት ደግሞ በተለይ ፈጠራ ላይ መሰረት ያደረጉ አዳዲስ ኢንቨስትመንትን የሚያነቃቁ በተለይ ወጣቶችን ታሳቢ ያደረጉ ስራዎችን መስራት እንደሚጠበቅ አንስተዋል። እነዚህ ስራዎች የሚጠናከሩ ከሆነ እነዚህ ስራዎች ተበረታተው የሚጠናከሩ ከሆነ ደግሞ እንደ ሀገርም ትልቅ ነገር ማግኘት ይቻላል። እንደ አህጉርም የተሻለ የሆነ የፋይናንስ ስርዓትን ማጠናከር እንደሚቻልና የኢንሹራንስ ተቋማትም እንዲሁ አቅማቸውን ማጠናከር የሚችሉበትና ዘመኑ በሚፈልገው ልክ መሄድ የሚችሉበትን ስራ ለመስራት እንደሚያስችል ነው ያነሱት። ስለዚህ አጠቃላይ ይሄ የምንሰራቸው ስራዎች ግን ትብብርን፣ ዘመኑን የዋጁ ሊሆኑ ይገባቸዋል። እዚህ ላይ ትኩረት አድርገው መስራት ያስፈልጋል የሚል ሀሳብን አንስተዋል። ምክትል ጠቅላይ ሚኒስትሩ በመድረኩ ላይ ጠቅላላ የተናገሩት ንግግር ይህን ነው የሚመስለው። ባልደረባችን አሸናፊ እንዳለ ለሰጠን መረጃ እናመሰግናለን። መልካም ቀን ይሆነለ እንቀጥላለን ተመልካቾቻችን። በአፋር ክልል አዋሽ ከተማ መዋለ ንዋያቸውን ለሚያፈሱ የግል ባለ ሀብቶች የተለያዩ ማበረታቻዎችን በማቅረብ ላይ እንደሚገኝ የከተማ አስተዳደሩ አስታወቀ። በከተማዋ በተለያዩ የኢንቨስትመንት ዘርፎች የሚሰማሩ የግል ባለሀብቶች ቁጥር ከጊዜ ወደ ጊዜ በመጨመሩ የስራ እድል እየተፈጠረ መሆኑን የከተማዋ ነዋሪዎች ተናግረዋል። ዝርዝሩን ተከታተሉ። በአፋር ክልል የምትገኘው አዋሽ ከተማ ለኢትዮጵያ ዋነኛ የንግድ ማዕከል በመሆን እያገለገለች ትገኛለች። በኢንቨስትመንት ዘርፉ ከጊዜ ወደ ጊዜ እየተመዘገበ ያለው ውጤት ከፍተኛ መሆኑንም የአካባቢው ነዋሪዎች ይናገራሉ። በአሁኑ ሰዓት የአዋሽ ከተማ ከፍተኛ ባለሀብቶች ከፍተኛ የልማት እንቅስቃሴ ያለችበት ለወደፊት ናሙና ከሚባሉት በአፋር ክልል ላይ ካሉት ከተሞች እንደ አንድ የምትጠራ ከተማ ነች። ለወደፊትም ማህበረሰቡም የክልሉ መንግስትም ከዚህ የበለጠ ድጋፍ እያደረገ ለባለ ሀብቶች መሬት በመስጠት ያሉትን እገዛዎችን በአፋር ባህልም ሆነ በሽማግሌዎች እኛ እገዛ እያደረግን የክልሉ መንግስታችን ደግሞ በዚህ እድገት እያደረገ ለውጥ ታመጣለች ብለን ለማህበረሰባችንም ሆነ ለከተማ ነዋሪዎቻችን እድገት ታመጣለች ብለን የምንገምት ከተማ ናት። በጣም ቆንጆ ነው። ብዙ ነገሮች አሉ። ሚስትሪዎች እንደሚታዩት ቅርብ ጊዜያት ከዛሬ ስድስት ዓመት ወደዚህማ በተለይ በቃ ብዙ ነገሮች እንትን እያሉ ነው። በተለይ አሁን በአዲሱ መስተዳደራችን ደግሞ ብዙ ነገር እየታየን ያለው ህዝብን በማሳተፍ አንዳንድ ነገር ነጋዴውን ሆነ ሌላውንም ነገር ሌላውን እንትን በማለት ብዙ አስተዋጽኦ እየተደረገ ነው ያለው። ጥሩ ነው እንደ ክልላችንም ክልላችንም በጣም ጥሩ ነው። ብዙ ነገሮች አሉ። ብዙ ምቹ ሀብት አለን። አሁን የሚያስፈልገን ከውጭ ሆነ ከሀገር ውስጥም ያለ ኢንቨስተሮች መጥተው ሀገራችን ላይ ፈሰስ እንዲያደርጉ ነው የምንፈልገው። በከተማ ውስጥ ከ15 በላይ ትላልቅ ኢንዱስትሪዎች አሉ ያሉት የአዋሽ ከተማ ከንቲባ አብዶ አሊ ካፒታላቸው ከ900 ሚሊዮን ብር በላይ ያስመዘገቡ ባለሀብቶች እንዳሉም አስታውቀዋል። እዚህ ያሉት ባለሀብቶች ደግሞ ያው እስከ እስከ 500 ሚሊዮን 900 ሚሊዮን 700 ሚሊዮን ድረስ ካፒታላቸውን ያስመዘገቡ ባለ ሀብቶች እንዳሉ ይታወቃል ማለት ነው። ባለ ሀብቶች አሉ፣ ቢያንስ ከ15 ባይበልጡ ፋብሪካዎችም አሉ። በጣም አንጋፋ የሚባሉት ደግሞ እድሜ ጠገብ የሆኑ የፍለር የናሽናል ማይኒንግ የሚድሮክ ሲስተር ካምፓኒ እንትኖች ስለሆኑ እነዚህም በጣም እዚህ መሆናቸውን እያፈሰሱ ነው ያሉት። በሌላ በኩል አጠቃላይ በ ከሰል ፋብሪካ አለ፣ የቻይና የከሰል ፋብሪካዎችም አሉ። ስለዚህ በዚህ ደረጃ አዋሽ ከተማ አሁን ያለችበት ሁኔታ በጣም ጥሩ ሁኔታ ነው ማለት ይቻላል። ምክንያቱም የሀገሪቷን አጠቃላይ ገቢ ወጪ ንግድ እንቅስቃሴዎች በዚህ የሚያልፍባት የሀረር ጅጅጋ፣ ድሬዳዋም መገናኛ እና አጠቃላይ የኮሊደሮች መገናኛ የሆነች ቦታ ነችና፣ እምብርትም የሆነች ቦታ ስለሆነች ለኢንቨስትመንት ደግሞ በጣም ምቹ እና የኢትዮ ጅቡቲ የባቡር መንገድም የኮስቲም ስኩርድም የሆነ በጣም በትንሽ ዋጋ ደግሞ በዛ ላይ ደግሞ በጣም ደህንነቱ የተጠበቀ የመጓጓዝ ሂደትን የሚጠቃለልበት ሁኔታም ስላለ በዛ ደረጃ ማለት ይቻላል አዋሽ ከተማን የኢኮኖሚና የኢንዱስትሪ ማዕከል ለማድረግ እየተሰራ መሆኑንም ተጠቁሟል። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር 48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ88 ሳንቲም እየገዛ በ134 ብር ከ52 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያዥ ግብይት መረጃዎችን ደግሞ በተከታዩ መረጃ ተከታተሉ። ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይን ሸደጀን የነበርኩኝ በያላችሁበት መልካም ቀን።